ያልኩት ደረሰ። ያልኩት ቆይ ቪዲዮ ላስተካክል ባይሆን፣ ውድ ተመልካቾች ዋያችሁት ያልኩት ደረሰ ማለት ነው። ሲለምኗ ቀርታ ሲያሩጧት ይባላል። ሶፊ ተመከርሽ፣ ተዘከርሽ፣ ይተይተማሽ፣ ስትለመኝ ቀርተሽ ዛርያንቸው ትለምኛለሽ። ሶፊ ግን እንዴት ነው የሚገባሽ? በቃ እንዲ በቃ ጊዜ አይወስድበትም። አንድ ነገር አሳዩኝ፣ አስተምሩኝ፣ አድክሙኝ ሳይሆን የአራዳ ልጅ በአይኑ ጠቀስ ሲደረግ በቃ ቶሎ ይገባዋል። ስለዚህ ሶፊ ለምንድነው አንቺ እንደዛ ማትኝ? እንደ አሁን አንዋር እሄዳለሁ ሲላት እንደገና ልመና አልገባኝም። በፊት ሲለምናት አሻፈረኝ ብላ ነበር። ወይ፣ ወይ፣ ወይ፣ ወይ፣ ወይ፣ ወይ ሴት አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ እንደምን አላችሁ? ሁላችሁም በእያላችሁ በዚህ ያለ ሰላም ታናዝነት ለታይላችሁ። ውድ የኔ ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቻናሉን ተቀላቀሉ። ነባር ቤተሰቦቼ ቪዲዮውን ላይክ ሼር አድርጉት፣ አበረታቱ ለማለት እወዳለሁ። ዛሬ ስለ ሶፊ ተመልሼ መጥቻለሁ ማለት ነው ይላችሁ ስለ አንዋር ማለት ነው እንግዲህ ያው እነሱ የፍቅራቸው መግለጫ መረዳጃቸው ምናምን በቃ መዝናኛ አካባቢ ነው። ያ ጥሩ ነገር ነው። ጥሩ ነገር ሁኖ ሳለ ሶፊ እንግዲህ ስትለመኝ ቀርተሽ ዛሬ ለማኝ በመሆንሽ ትንሽ አዝኝብሻለሁ ማለት ነው። እንግዲህ በፊት ተግር ስትግረጨረጭ ነበር፣ ወንድ ልጅ ነው ተንበርክኮ ለምኖሻል። ይህንንም ደግሞ በቃ ወንዶችን ስለ ወንዶችን በቃ ሴቶች ባህሪያችን ነው እየተናገረ ነበር። ባህሪያችን ነው። ስለዚህ ሴት ሁላችንም አንድ ሁለት ተብሎ የሚቆጠሩ ሴቶች ሳይሆን የሴት ባህሪ ነው። ሁላችንም እንደዛ ነን፣ መግረጭ ረጭ በቃ እንደዛ ስላለብን ወንዶች ቶሎ ብላችሁ ወደ ውሳኔ አትጉ የሚል ቪዲዮ ከዚህ ቀደም ሰርቼላችኋለሁ። መለስ ብላችሁት ዛሬ እዚህ መድገም አይጠበቅብኝም። ለምሳሌ ያክል ሳነሳውን ይሄን ማለት ነው። ስለዚህ ሶፊ ባለፈው አይታችኋታል። አንዋርን እንዴት ነው እንደለመናት እና አልፈልግም በቃ ምናምን ድሮ እንድኩኝ እንድኩኝ እንድኩኝ እያለች የድሮ ህይወቷን እያነሳች ስትግረጨረጭ ነበር። እና እንግዲህ ያ የድሮ ህይወትሽ እንግዲህ ታየው፣ ያ ሸዋሸዋ እንግዲህ አልፏል ማለት ነው። ስለዚህ ዛሬ ወዳለሽበት ህይወት ነው ውሳኔ መውሰድ አለብሽ። ዛሬ ላለሽበት ህይወትሽ ነው ውሳኔ መውሰድ ያለብሽ። እና ዛሬ አንዋር ሄዳለሁ እንግዲህ፣ ሂድም አይሂድም አለሁ አለም አይታወቅም፣ ግን ሄዳለሁ ዱባይ እያለ ነው። እና እሪ እንዴት ብላ እንደለመነች። በቃ ለምንድን ነው የምትሄደው? አኮራሽ እንዲህ አንቺ። እዛን ጊዜ ተንበርክኮ ሲለምንሽ እኮ እሺ ማለት ነበረብሽ። እምቢ ካልሽ በኋላ ደግሞ ባለሽበት መጽናት ሲገባሽ ምን አልሽ አንቺ? ሊሄድ ነው ሲልሽ ልመና ገባሽ። ደግሞ አንዳንድ የምታወሩት ስለ እንሰሶች ምን ያልገባኝ። በነገራችን ላይ ያነገር ስላልገባኝ ማውራትም አልችልም። የሆኑ ሚዳቆሻቸው ምናምን ይዛቸው እናጋባቸው፣ እናፋታቸው። ኧረ ወይኔ ወይኔ፣ ቲዮባ አንዳንዴ ምን እየሆነብን ነው እናንተ? እኔ ያን ነገር ለማውራት ከብዶኛል፣ እውነትን ነው። ቪዲዮ ልታው ትችላላችሁ፣ ወደ ተመልካቾች። በነዛ እንሰሶች ላይ እኔ ምንን ኤግዛምፕል እንደሚገልጹ እኔ ስላልገባኝ በነዛ ላይ ማውራት አልችልም። ይቺ ሶፊ ናት፣ እቺ የወንዱ የኔ ነው። ሶፊ ምንድናት? ልናጋባቸው ነው? ልናዋልዳቸው ነው? ደፈራ ደፈርካት። እንዲ እንሰሶቹ ምንን የሚገልጹ ናቸው? በነገራችን ላይ ምንን የሚገልጹ ናቸው? የእናንተ ፍቅር የሚገልጹ ልበል ወይስ ምንድን ነው? ከዛ በኋላ ቀስ በቀስ እያለ እኔ ልለይሽ ነው፣ ልሄድ ነው ማለት አመጣ። ስለዚህ እነዚህ የያዛቸኋቸውን እንሰሶች ምንን እንዲገልጹ ይዛችኋቸው እንደመጣሁ እጩ እንግዲህ እኔ ግልጽ አልሆነልኝም። ስለ እነሱ ማውራት አልችልም። ተብኔሉ ላይ ታችኋላችሁ የታቀፏቸው እንሰሶች አሉ። እናጋባቸው፣ እናዋልዳቸው። መጀመሪያ ለራሳችሁ ተጋቡ፣ ተዋለዱ እና ወደ እንሰሶቹ ማጋባት፣ ማራባት ትሄዳላችሁ። እንዲ አንዳንዴ የምትሰሩት ቪዲዮ የምር ዘራ ያደርገኛል እና ምን ለማለት ፈልጌ ነው። ሶፍዬ እንግዲህ በቃ አሁን አንዋር እንግዲህ መቼ ውሳኔ እንደሚወስን አናውቅም። ለጊዜው እንግዲህ ተለማኝ ሆኗል። ለማኝ የነበረው አንዋር ተለማኝ ሆኗል ማለት ነው። እሰይ። እንዲሁ ወንዶችን እኮ እናንተ ግን ሴቶች ወንዶችን እኮ የምታኮሯቸው እናንተ ናቸው። ወይኔ፣ አረ ከኔውም ጨምሮ፣ ከኔውም ጨምሮ። ሴት አይደለሁ? ለምን ራሴ ያገላለሁ? ያው ባለ ምንም እንግዲህ ወንድ ልጅ ነው የሚለምነው። በወጉ ወንድ ልጅ ስለምን ደስ ይላል። ሴት ልጅ ግን ምንም ቢሆን ፍቅሯን በውስጧ ምቅ አርጋ መያዝ እንጂ ብታፈቅረው ተወደውም እንደ ዋፋ ወጥታ ወንድ ልጅ መለመን ትንሽ በባህላችንም ትንሽ ያስጠላል። ባህላችንም ስላል አይደለ ማለት ነው። ስለዚህ ወንድ ልጅ ሲለምን ያኔ ይሄ ወጉ ነው፣ አግባብ ነው። ሴት ልጅ ግን ስትለምን ትንሽ ከባድ ነው። ወንድ ልጅን ለምነሽ አግብተሽውም ደግሞ አይሆንሽም። ወንድ ልጅ ተለምኖ አይሆንም። ለምኖ ወስዶ ሽም የሚለው ጣጣ አያጣም። ስለዚህ እንኳን ለምነሽው ሶፊ፣ በጣም ተሳስተሻል። ሲለምንሽ ቀርተሽ አሁን ለማኝ በመሆንሽ ትንሽ ከባድ ነው። እንደው ጽናቱን ይስጥሽ። አንዋር እንኳን ደስ ያለህ። ስትለምነው የነበረው ተለማኙ ናሃልና እንኳን ደስ ያለ ለማለት ወዳለው አንተ እዚህ ገባ እና ወንድ ቤተሰቦች ደኮ የሚገርም ነው አንዳንድ ወይኔ፣ በቃ አያችሁ የወንዶችን ተንኮል። በቃ አሰባሰበና ሊሄድ ነው አላት። አስባችሁታል? እዚህ ላይ እንግዲህ በቃ ከውስጧ ነው እምቢ አለችኝ እንደ ወጉ ልታደርስ የመግረጭርጭ ባህር ነው ብሎ በዚህ ሲፈትናት፣ አይሴት ልጅ በቃ ተንበረከከች ማለት ነው። እሱ እኮ ሊሄድም ላይሄድም ይችላል። አስባችሁታል? ደግሞም ሊሄድም አይመስለኝም፣ ግን እሱ ብሏል እሷን ለማሳመን ያክል ማለት ነው። ዝሮ ሂዶ ሂዶ ተሳክቶልሃል፣ አኗሪ ተሳክቶልሃል በቃ ተለማኝ ሆነሃል ተለመኝ አትሂድብኝ ተብልሃል በቃ ስለዚህ ዘናብል ኮራብል ሶፊ እንግዲህ አይ ሶፊ ያር እንደው ሶፊ ተይተይ ሁልጊዜ ሸዋሸዋ ይሁንብሽ በቃ ሶፊ እንደው ካራዳ ልጅ አይጠበቅም የኔ ዋህ እና ይሄንን ነገር እንደታያችሁት ውድ ቤተሰቦች ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው ቀጣይ ደግሞ ከምን ደረጃ እንደሚደርሱ ደግሞ አብረን የምናየው ይሆናል። ውድ ቤተሰቦቼ ሰላሙን ሁሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ።